እሱ ከእሱ ከልብሽ ጥሩ ነገር ባልነበረን ሰዓት ተፈጠረ ና እኔ እውነት አልለም። ቤተሰቦቼ እውነት በጣም ነው ጨነቀኝ፣ ያለው ወዴት እየከይ እያምሩ ነው ልጆቹ። ግን ብሩኬም እንደዛ፣ ሃይሚም እንደዛ፣ ወዴት ነው ነገሩ? ሰላም፣ ሰላም፣ ውድና የተከበራችሁ የቻናል ቤተሰቦቼ እንደምንሆናችሁ እንደምንቆያችሁ፣ ሁሉ ሰላም፣ ሁሉ መልካም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እንግዲህ ቪዲዮውን ቶሎ ቶሎ እያለቀኩ አይደለም፣ በስራ ተይዤ ማለት ነው። ቪዲዮ ስጀምሩ ላይክ በማድረግ ጀምሩ ማለት ወዳለሁ እና ውድ ቤተሰቦች ሀይሚ እያለች ያለችው ግን በጣም ጥያቄ ሆኖብኛል እኔ እንዴት ሊሆን እንደሚችል እውነቴን ነው የምላችሁ፣ ህልም ታቃላችሁ የሆኔ ታኝታችሁ የምትቃዩ ነገር እንደዛ ነገር ነው እየመሰለኝ ያለሁኝ በህይወቴ ማለት ነው። አሁን ላይ ብሩኬም የልጁ ላይ የሰሩ ቪዲዮ አይታችኋል ብዬ ያስባለሁ። ሄኖክ ቻይና ላይ የተጫኔ ማለት ነው። ወዴት እያመሩ እንደሆነ ነው ጥያቄ መሆንብኝና ሰው ልጅ ይሳሳታል። ከሴታቱ ደግሞ ይቅርታ ተባብሎ ብሎ እያልፋል። አይደለም እንዴ? መለየት መለየት መለየት፣ እኔ እና እሱ ጨርሰናል፣ እኔ እና እሷ ጨርሰናል፣ በቃ መገናኘት የለብንም። እንዴ ቃልዲኖ እንዴ ነገሩ። አራት ልጆች አራት ልጆች፣ ሁለት ሴት ስም እያወጡ ያልነበረም እንዴ? እውነት አንዳንድ ጊዜ ማለት ነው፣ ለስራም ቢሆን ትዝ ያለኝ ነገር ማለት ነው ሀይሚ፣ ለመጨረሻ ጊዜ እኔ ግል ስለሱ አላወራም ዛሬ። እኔ መጨረሻ ጊዜ ስትል እሷም ትዝ ብሎታል። ብዙ ጊዜ ሰጣሉ ማለት ነው። ለአንድና ለመጨረሻ ጊዜ ይሄ ልናገር ነው ለአንድና ለመጨረሻ ጊዜ እንዲልን ነው ትላለች። እና ሰዎች ደግሞ ተብተብ ላይ እሱን ያቺን ቃል ለአንድና ለመጨረሻ የምትለው ቃል ማለት ነው ስብስብ አድርገው አንድ ላይ አምጥተው አምጥተው ሲያቀርቡ በጣም ነው ገርመኝ። ሰብስቦ አንድ ላይ ለካ አያቸው አደለ ሃይሚና፣ ብሩኬ ከቶክቶክ የማሩ እንዳይመስላቸው እውነት የለምላቸው። በተለይ ገስት ላይ ቁጭ ብለን የምናውራ ሰዎች እውነት የለምላቸው። ተጠንቀቁ። ደግሞ ማለት መስዋቸውን ብላችሁ ደግሞ የሆነ የሚያስጠላ ነገሮች ፖስት ብታደርጉም እንደዚህ የደርሳታል ማለት ነው ነገሩ እና እሷን ብላለች ለአንድና ለመጨረሻ የሚለው ቃላዊ አቀናብሮ አቀናብሮ አምጥቷል፣ እያለች ነበረ እና ዞሮ ዞሮ አሁን ያሉበት ነገር በእርግጥ ስራ ይመስላል። መቶ ፐርሰንት ሳስብበት ሲመስለኝ ስራ ይመስለኛል። ሆኖስ እያለው ግን እናንተ ስራ ቢሆን ማለት ነው አንዳንድ ጊዜ በቃ የሚያምሮ ስራ እና የሚያስጠላ ስራ አለ አይደለ? በጣም ነው የሚያስጠላ። ማነው የብሩኬ ታላቅ ወንድም ተናግሯል እያላችሁ ያላችሁ ወይም ደግሞ እያደረጋችሁ ያለው ነገር በጣም ነው የሚያስጠላ ወደ ራሳችሁ ተመለሱ እንዲህ አታድርጉ እንዲህ ሊሆን አይችልም እያለ እያስተላለፈ ነበረ እሱም ቪዲዮ ለቀዋል መለኛ ማለት ነው እውነት ነው አይሆንም ሲቀጥል ደግሞ ከሃይሚና ከብሩኬ የሚያምረው ምንድን ነው ፍቅር ፍቅር መጫወት ብቻ እውነት ነው ምላችሁ ምክንያቱም በተለይ የእነሱ ቪዲዮ ወይም ደግሞ የሃይሚና የብሩኬ ቪዲዮ የምታየው በምንድን ነው? አረብ ሀገር ላይ ያሉ ልጆች ናቸው። ሲቀጥል ደግሞ መችለታ ሀይሚ ያመጣችው ልጅ አንዳችሁ የብሩኬ አጎት ልጅ ነው የአግስት ልጅ ነው እየተባለ ነው። ሌሎቹ ደግሞ ከስምረት ጋር የመጣ ልጅ ነው ይላሉ። ሌሎቹ ደግሞ ከመለኛ ጋር የመጣ ልጅ ነው ይላሉ። እና አያችሁ ስራችሁ እንዴት እንደ ምበላሽ አስባችኋል? እና ትላንትና ላይ አሁን የብሩኬ ቻናል ላይ የተለቀቀ ቪዲዮ ካያችሁ ሁለት መቶ እንኳን አልታየም። እግዚአብሔር ሁለት መቶ ቪው እንኳን የለም። አንድ መቶ ሀምሳ ምናምን ቪው ሆኖ አለሁ። አስባችኋል? ግን ፍቅር ፍቅር ስጫወት ሁሉም ነቃ። አሁን አሁን እኮ ነገሮች ሁሉ ብሽልሽ ልቅ ብለዋል። ምክንያቱ እንደዚህ አስመስሎ እየሰሩ ምናምን ስለበዙ ነገሮች ሰውን ተደራብረብበት ማመን የሚባል ነገር ጠፋ። እያችሁ አይደለም አሁን የብሩክና የሀይሚ ቪዩ እንዲህ አልነበረም። እውነት ስነግራችሁ ማለት ነው አሁን እሱ ሶስት መቶ ሺ ሊገባ ነው እና እንዴት መቶ አምሳ ምናምን መቶ አምሳ ምናምን ቪዩ ሊኖር ቻለው? ምንድነው? ውሸት ስለሆነ ውሸት መሆኑ ስለታወቀበት፣ ወይም ደግሞ ስለጠረጠሩት፣ ከዚህ በፊት እንዲ ስለነበረ ነው። ድጋሜ እንደዛ አይነት ሲደግሙ አስባችኋል። እንግዲህ ቶክቶክ ላይ ደግሞ ብዙ ሴቶች ምን እያሉ እነሱ አይሚ ይሄ ነገር አስባ ሳታመጣ በፊት ምን እያሉ ነበረ? እነሱ አሁን ስራ ሊጀምሩ ነው፣ ታላቅ ስራ፣ ከባድ ስራ ሊጀምሩ ነው ምናምን እያሉ ነበር። እና አሁን ደግሞ ታላችሁ ሃይሚ ወይን እሱ ወይን እሷ ሌላ ሰው ታመጣለች፣ እና ነገሮቹ ይጓዛሉ። በጓዙበት አክል ደግሞ በተሳደቡበት አክል ደግሞ የታየላቸው አይደለም፣ ቪው የለም፣ ቪዲዮ እንደምታዩው ማለት ነው። ስለዚህ ነገሮቹን አብርድተው በሌላ ነገር በቃ በማይመስል ተሰርቶ በማቆ ነገር ቢመጣው እኔ ደስ ይለኛል። እነሱ ነግራችሁ ማለት ነው። ምክንያቱም ይህ ሁሉ ተሰርቶ ኋላ ሁሉም ሰው ሰርቶበታል። እንደምታዩ አንድ ማን ነበረች አንድ ሴት ከአንድ ወንድ ጋር ዛሬ ከታየች ነገ ደግሞ ሌላው ሴት ጋ ነው የምትታየው፣ ሌላ ወንድ ጋር ነው የምትታየው። ወንዱ ምንደስ በጣም ሽልቅልቅልቅልቅ ያለበት እኔ ምነት ስነግራችሁ እንዴት እንዳያስጠላኝ ምነት ነው። በተለይ ማለት ነው በቃ አለ አይደለ አብሮ ቪዲዮ ለመስራት ራሱ ሲለጣጠፉ፣ ሲቃቃቀፉ ምናምን እንዴት እንደሚያስጠላባቸው ዞሮ ሲያለው ጭቅጭቃችሁ ደግሞ አለ አይደለ የሆኔ መስመር የሌለ ነገር ብሩክና ሃይሚ ብቻ ሳይሆን በዙሯችሁ ያሉ ሰዎች ይሁት ስቲ በእናታችሁ አይደብርም? እና ይሄ ነገር ሁሉም ሰው ትሬት አድርጎ አልፈዋል። በቃ እውነት ነው። ቼክ አድርጎ ያለፉ ነገር እኮ አስድንግጥ አይደለ አስፈራም፣ አያሳስብም ከዚህ በፊት የሚነብሩ ስጣሉ የነበረ የሁለት ወሩ አይታችኋል። የዛኔ በጣም በጣም የመጀመራችው ድራማ ስለሆነ በጣም ነበረ ሲታይላቸው ነበረ። የአሁኖ ግን ልምምር ወስደናል ሁላችንም

ምልክቷን ማለት ነው ይቀያየራል። በጣም ነው የሚቀያየረው። ለት በለት ነው እየቀያየረ ያለውና